ማሳሰቢያ እዚህ ቪዲዮ ላይ የምንጠቀማቸው አንዳንድ ቃላቶች ለአቅመ አካል ያልደረሱ ልጆችን የሚጎዳ ስለሆነ በጣም ጥንቃቄ ያስፈልገዋል። ይህንን ቪዲዮ ለአቅመ አካል ያልደረሱ ልጆች በፍጹም እንዲያዩት አይመከርም። ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሆኑ እንወዳቸዋለን። ይደውሉለታል፣ በየቀኑ ይሄዳል። የሚሄደው ደግሞ ትልቅ ወፍራም፣ እነዚህ ትልልቅ ሰዎች እነሱ ጋር ከእነሱ ጋር ሂዶ የሆነ ቦታ መዝናናት ማለት ከሰውኛ ነገር እና ከእኔ እንትን በጣም ኦቨር ነው። እቃውን ምን መሰለህ እንደ ሰው አይደለም፣ በጣም ትልቅና ረጅም ነው እና እሱ ነገር ስናደርግ ለእኔ ጤናማ ነገር አልሰጠኝም። ያመኛል፣ በጣም አልቻልኩም ማለት ነው። በላይ ነው እና በጣም ረጅም ነው፣ በጣም ረጅም ነው፣ ፍራም ነው እና ያላየ ሰው ሰለማም ለእኔ ብቻ ነኝ ያን ነገር ለአቅም ልረዳም የሚችለው የተገናኘ ነው። እንግዲህ እኔ የክፍለ ሀገር ልጅ ነኝ፣ እሱ ደግሞ የአዲስ አበባ ልጅ ነው። እኔ ከክፍለ ሀገር ለስራ ወደ አዲስ አበባ መጣሁ። በዛ አጋጣሚ ነበር የተገናኘነው። እኔ ሰው የተሰራ ነበር ነው፣ እሱ ደግሞ እኔ ከምሰራበት ጎረቤት ነበር ቤቱ፣ እና ወደ ውጭ ቃል መግዛት አንዳንድ ነገሮች ላመጣ ሲሄድ በዛ ሰዓት ነበረ የምንተያየው። አንዳንድ እያለን መተዋወቅና መነጋገር ጀመርን ነው ማለት ነው። አንድ አመት በፍቅር ስንኖር እንግዲህ በጣም ብዙ ነገሮችን አሳልፈናል። አለመሰለፍ ምንም አይነት ግንኙነት አልነበረንም፣ ያሳለፍነው ነገር ማለት ነው። እና አሁን ከተጋባን በኋላ ያየሁት ነገር በጣም ከበድ የሚል ለማመን የሚከብድ ነገር ነው። እሱ ነገር ትንሽ ከብዶኛል። አይ የለኝም እንደነገርኩ የክፍለ ሀገር ልጅ ነኝ። ቀጥታ ያው ትንሽ ያለው ነበር የመጣሁት ሰው ቤት ነበር የገባሁት። እና ሌላ ፍቅረኛ ሆነ የምቀርበው ሰው አልነበረኝም። ባለቤቴ ያው እድገቱ ምንም ከተማ ስለነበር ትንሽ ጠን ያለ ይመስለኛል። እሱን የተረዳሁት ደግሞ ከተጋባል በኋላ ነው። በፊት አላቅም ነበር እቅረኛ ኖሮ የሚያውቅም ምናምን ነበር የሚለው። ብዙ ነገር አዲስ ነገር ነው ማለት እኔ በየቀኑ አዳዲስ ነገሮችን ነው የማይበት እና ትንሽ በጣም ይከብዳል። ለየት ያለ ነው። እንዴት እንደምነግር እራሱ ትንሽ ይከብዳል። አንድ ላይ ስትኖር ዋና ስትሆን ብዙ ነገሮችን ከበር ተደራርገን የምትኖረው እና ግን አሁን እሱ ጋር በጣም የማልችለው ነገር አለ ግንኙነት ስናደርግ የእሱ ማለት ከሰውኛ ነገር ወጣ ያለ ነው። በጣም ትልቅ ነው እና ከኔ እንትን በጣም ውበት ነው መሰለህ፣ እንደ ሰው አይደለም። በጣም ትልቅና ረጅም ነው እና እሱ ነገር ግንኙነት ስናደርግ ለእኔ ጤናማ ነገር አልሰጠኝም። ያመኛል። በጣም አልቻልኩም ማለት ነው እና በእሱ ነገሮች እንጣላለን በየጊዜው ሆናል። አዎ ጓደኛዬ እያለቅ ግን ታያለህ አይደል እንደ ማህበረሰባችን እንኳን ውጭ ላይ ምናምን ነው ሽንቱን ሚሻና ምናምን አንዳንድ ነገሮች ታያለህ። ምንም ግንኙነት ባይኖረኝም ከሌላ ሰው ጋር ታያለህ። ግን እሱ ምን መሰለ እንደ ሰው ሳይሆን በጣም ረጅም፣ እንደ አህያ ያህያ ታዛ ረጅም ነውና፣ እኔ ለማለት ራሱ ያሳፍረኛል። ለምን ባለቤት ስለሆነ፣ ግን እኔ አማራጭ ሰላጣውኝ፣ እናንተ የሆነ ምክንያት እንትን ከሰጣችሁኝ ብዬ ነው እኮ። እሱ እኮ ምንድን ነው እንዴት እንደዚህ ተፈጠረ ምናምን ብዬ ስጠይቀው እንትን ነው አለ። የዘር ነው ዘር የፋዘር እንደዚህ ነው አለኝ። ማለት ነው እና ያንተ እንዴት ሊረዝም ቻለ ምናምን ስለው በፊት ፋዘር ሲያደርግ ሰለሞይ እኔም ከአያ ጋር ግንኙነት አደርግ ነበር ስለዚህ እንደዛ የሆነው ለዚህ ይመስለኛል ምናምን አለኝ። እና ቀለል አርጎ ነሱ የሚያወረው ነው። በጣም ከባድ ነው ለእኔ። እኔ በዚህ አይነት ነገር አይቼ ሰለማለግ በጣም መቀበላቸው ብዙ ጊዜ ያናደርግም። አምሽቶ ምናምን መምጣት ጀመረ። ከተጋባን በኋላ ብዙም ሰላም የለንም ለመሰለ እንትን ውስጥ ከገባው በኋላ እና ውጭ ላይ የነበረ ማንነቱ አንድ ነው። ለምሳሌ ጓደኞቹ ጋር ምናምን ብሉኝ ይወጣና ግን ከአረባ ሀገር ሴቶች ጋር ከሹገር ማሚዎች ጋር ምናምን ግንኙነት ያደርጋል። ያው እንትና መከታተል ስትጀምር እያንዳንዱ ነገሮች ማወቅ ትጀምራለህ። በየቀኑ ደግሞ አዳዲስ ነገሮች ነው የሚል። ለምን ትናንትናውን የሆነ ነገር ካለ ዛሬ ሌላ አዲስ ነገር ነው የሚል እና መጠራጠር ስትጀምር፣ ስትከታተል አንዳንድ ነገሮችን ታያለ። ስልክ ላይ ፎቶ ምናምን የተላለፈው ከልጆች ጋር ምናምን ታያለ። በጣም ከብዶኛል፣ እኔ አሁን እሱ ጋር ለመቀጠል በዚህ እሱን ፍቅረኛ እንዳልነበረ ምናምን ነበር ምናምን የሚነግረኝ ከዚያው። አሁን ስልክ ሲደወሉ ምናምን በዚህ እኮ ብዬሽ ስጠይቀው፣ ምን ችግር አለው ይሄ ሁሉ ቤት እና ንብረት ታዲያ እኔ ሰርቼ ነው ምናምን እና ምን ችግር ነው ማለት አድርጎ የሚያወራው ነው። እወጣለሁ ነው ብለዋለኝ። አሁን እኔ መለያየት እንዴት እንደምለያይ የሆነ ምክር ፈልጌ ነው ከናንተ እና የመጣሁት፣ የሆነ መረጃ ብትነግሩኝ እሱ አልፈታሽ ነው የሚለኝ፣ በዚሁ እንቀጥላለን ነው የሚለኝ። ያ ነገር ይሄ ነገር ምክንያት ሊሆን አይችልም ለትዳር ነው የሚለው። ማለት ይሄ ትልቅ ሆኑ ተሰጥሮ እንደሆነ ማለት የዘር እንደሆነ ፓዘሩም እንደዚህ እንደሆነና በቃ ቀላል እንደሆነ ነው እሱ የሚያወራው። ለኔ ደግሞ በጣም ከባድ ነው፣ መቆጣጠርም አልቻልኩትም። ብዙም ጤነኛ አይደለም፣ እያመመኝ ነው። የሆነ አንዳንድ ነገሮች ይሰማኛል። ስቀጥል ደግሞ እሱ እንዳለው ነው ሌሎች ሴቶች ጋር ችግር ስለሚያደርግ እሱ ነገር ደግሞ በጣም ከባድ ነው። እኔ በመጨረሻ ላይ የሆነ ፎቶ ሳይ የሆነ ቪዲዮ ሳይ፣ በቃ ሄጄ ራሴን ቼክ ተደርጌ ምናምን፣ እስካሁን እግዚአብሔር ይመስገን በጣም ደህና ነኝ፣ ምንም አይነት ነገር የለም። ከዛ በኋላ ግን ራሴን ለመከላከል እንትን እላለሁ የምችለውን ነገር አደርጋሉ። ይሄ በባህላዊ መርጌታ ምናምን የሚባሉ ሰዎች ከእሱ ፈሳሽ ውስጥ ወደ ማዘሩ እንደዛ ነገር ተደርጎ አሁን በዘመናዊ በመጣው ማለት ነው። እንደዛ ተደርጎ ነው ልጆች የወለዱት ነው። ስለዚህ እንደዚህ መኖር ተችሏል ነው አልፈታሽ። በዛ ሳይን የፋዘሩን ፈሳሽ ተወስዶ ወደ ማዘሮ ማለት ነው። ይሄ አሁን በዘመናዊ ሕክምና ምናምን ተብሎ ልጅ መውለድ ለማይችሉ እንደሚደረገው እነሱ ደግሞ በመርጌታዎች ጠንቋይ በሚባሉት ማለት ነው። እንደዛ ስለሆነ የተወለደውት ለሱ ምንም ቀላል ነገር ነው። ይሄ ነገር ከሀያ ሳይሆን ያልከው ማዘሩ እናታቸው የአባትየው ትልቅ ከመሆኑ አልቻሉትም። ጤነኛ መሆኑም መውለድም ስላልቻሉ እንዴት ሆነ መሰለ፣ ከአባታቸው ፈሳሽ ለእናታቸው በጥንቁልና ማለት ነው የሆነ ነገር ተደርጎ ማለት በሕክምናው ፈሳሽ ተወስቶ ወደ ሴትዮዋ ለሶስት ወር ምናምን ተደርጎ እንዳዲፍ ምናምን ፅንሱ ይደረጋል። እንደዛ እነሱ ደግሞ በጥቁልና ነው ተደርጎ ነው የተወለዱት። ለምን ሆነ መሰለ የሰውየው እቃው ትልቅ ሳልሆነው ሴትዮ አልቻሉት፣ ግንኙነት ሲያደርጉ ሚያሟቸዋል። በቃ ብቻ ጤነኛ መሆን አልቻሉም። ስለዚህ እንደዛ ነው የተደረጉት የተወለዱት ልጆቹ ማለት ነው። ከራሴ ጋር በጣም ብዙ ተማክሬ ነው ወደ እናንተ የመጣሁት። ይህ ነገር አሁን ባለ ትዳሩ ላ ትዳርን እንትን ብላ አሳልፈ በዚህ ማለት በጣም ኃጢያት ነው፣ ግን ምንድን ነው አማራጭ ሰላጣው ነው እንደዚህ የሆነ ነው ያው እናንተም ተረዱኛላችሁ። የሰላሰብኩ ነው አዲስ ነገር ስለሌለው አልፈታሸው በሚል ነው ይህ ነገር ያወራኝ። እ ከመግባቴ በፊት ምንም ማውቀው ታሪክ የለም። እንዳልኩ ሌላ ነገር አድርገን ቢሆን ስለማውቀው ትዳር ብዬ መሰራትም ነበር። በጣም ትንሽ ጊዜ እሱንም እኔ ፍላጎት ሎ ሳይሆን በምን አንድ ጊዜ ካደረግ በጣም ብዙ ጊዜ ይታመማል ማለት እንደ ሰው አይደለም። ስለዚህ እንዴት ብዬ ነገር በጣም ከባድ ነው። የሆነ ጊዜ ላይ ያስታውቀኛል። ፋዘር ኖርማል ሰው እንደ ሰው ናቸው ግን ችግሩ ምኑ መሰለህ? ያ ነገር ደግሞ ማየት አልችልም። አሁን ባለቤቴ ፖንት ምናምን ቁምጣ አይጠቀም እና እኔ በፊት አይገባኝም ነበር። ይሄ ምክንያት ይሆናል አድርጌ እንዴት እናስብ ይችላል ማለት፣ ከገባሁት በኋላ እንደዛ እንደሆነ ያወቅኩት። አዎ ምንም አይመስለውም እሱ በቃ የዘር ነው፣ የፋዘሪም እንደዚህ ነበር እና አንዱ ሹገር ማሚዎች ምናምን በጣም ነው የሚፈልጉኝ ምናምን ብሎ እንደ ጥሩ ነገር ነው የሚያወራው እና እነሱ በጣም ይመቻቸዋለው ምናምን ብሎ ነው የሚያደርጉት። እና እኔ ደግሞ እንደዚህ አይነት ትዳር ሰለም አልፈልግ እናንተ ጋር የመጣሁት የሆነ እንድታላያዩ ብቻ የሆነ መረጃ እንድትሰጡኝ፣ ትዳሩን አልፈልገውም፣ እና ለዛ ነው እናንተ ጋር የመጣሁት ነው ደግሞ ይሄ ማለት ሰዊ ነገር ዛሬ እንፈልገዋለሁ አሁን ልጅ እንደዚ አይነት ነገር ቢፈጠር እንዴት አይነት ሴት ሊያገባው ይችላል? ህይወትም ሊመሰረት አይችልም። ሲቀጥል ይሄ ማለት እንደ ሰው ያልሆነ ነገር ከባድ በኔ፣ በቃ ትልቅ እኮ ነው። እንዴት ብዬ ነገር እንዳያ ነው በጣም ረጅም ነው። በጣም ትልቅ ነው። በጣም ትልቅ ነው ከምል በላይ ነው። በጣም ረጅም ነው። በጣም ረጅም ነው። ወፍራም ነው። እና ያላየ ሰው ሰለማ ምን ብቻ ነኝ። ያንን ነገር ለአቅም ልረዳ የምችለው መፍትሄ ካለን ሞክራለን ነው የሚለው። ግን እሱ ሲጀመር ፍቃ ደስተኛ ነው፣ እንደዚያ አይነት ነገር በመኖሩ የሆነ አሁን የምታፍርበትና የምትሳቀቅ ቢሆን የሆነ አለ አይደል

መወራት ስለሌለበት ለማንም ማውራት አልችልም። ብዙ ቀን አናደርግም፣ ትንሽ ጊዜ ነው ያልኩህ፣ በጣም የተወሰነ ጊዜ ብዙ፣ ስድስት ወር ብዙ፣ በጣም ትንሽ ቀን ያደረገው፣ እሱንም በእኔ ፍላጎት ሳይሆን እሱን፣ ያው እንዴት መሰላ፣ አዲስ ነገር ስለሚሆን የዛን ቀን ያን ያህል የመጀመሪያ ስትሆን ስለማታውቀው ምንም ግን በሁለተኛው ምናምን ላይ እንዴት ነው ማለት ጀመረ ይህ በጣም ያማል እንጂ ግን ምንድን መሰለህ ያው በተፈጥሮ የመጀመሪያ ቀን ስትሆን ትታመማል እና እንደዛ ነው ብዬ ነበር ያሰብኩት ከባድ ነበር ምናምን መሄድ ምናምን አልችልም ብቻ አንዳንድ ነገሮችን ለራሱ መቆጣጠር ላትችል ትችላለ በጣም ከባድ ነው ለምን በጣም ትልቅ ስለሆነ እንደነገርኩህ መጀመሪያ እኔ ክፍለ ሀገር ልጅ ነኝ እሱ ደግሞ ሰው ቤት ሰራ ነበር ትንሽዬ ነው የመጣሁት ሰው ቤት እየሰራሁኝ የእኔ የምሰራበት የባለቤቶቹ ቤት እና የእሱ ቤት ቅርብ ቅርብ ነው ስለዚህ ሱቅ ስሄደም አንዳንድ ነገሮች ላመጣ ስወጣ ምናምን አየሁ ነበር። እሱ ነበር እንደዛ ተቀራረብን፣ ስልክ ምናምን ተቀያየርን ምናምን እያለ ቆየ። በፍቅር አንዳምስን ቆይ በጣም ጥሩ ልጅ ነበረ። ሌሎች ነገሮች እኔ ባልኩት መንገድ ነበር። ለምሳሌ የሆነ ነገር ስጠይቀኝ አይኑ ካልኩት እሺ ይመስለኝ። ማለት ሰው እንደዛ አይነት ይኖረዋል ብዬ አላስብ። ስለዚህ ሲመስለኝ ወያ ያ እንደዛ ሚያደርግ ይመስለኛል ሲቀጥል ወይም ሰውየው በፊት ሲያደርግ የነበረውን ወደ እሱ እንትን ብሎበት ይሆን ብዬ አስባለሁ። አንዳንድ ጊዜ እንደውም ልጆቹም ከዛ ይሆን የመጣው ምናምን ብዬ አስባለሁ። የሰውየውም የእሱም ተመሳሳይ ከሆነ ትንሽ ይከብዳል። ያጠራጥረኝ ነው። ከአህያ ጋር ሳይሆን የሚያደርገው አረብ ሀገር ያሉ ሴቶችን በጣም ነው የሚያወራቸው ምናምን። በጣም እነሱ ብዙ ነገር ያደርጉለታል። እሱም ያገኛቸዋል፣ ይሄዳል። ያው ስራው እንደዚህ ያገናኙዋል ለዛ መካኒክ ነው ነው መኪና የሰራና በዛ ስልክ ምናም ሊቃወብር ይችላሉ። ምናምን እና ባላሀብት ሴቶች ደግሞ በጣም ባለጊ ስለሆኑ ተበላሽ የሚል ምን ይቀራረባሉ ምናምን ነገሮች እና አንዱ በአንዱ በጣም ሰው ያውቃል። በቅርብ ቢራጅ ስለሆነ ያለው ለእሱ ኖርማል ነው። አልፈታሽን በዚሁ እንቀጥላለን። እና እንዴ እንዴት እንደዚህ አይነት ነገር ምናምን ስለው ማዘርም እኮ እንደዚህ ነበረች፣ እች እንደዚህ እንደዚህ ነው የተወለደው ምናምን፣ ያላገኙትን ነገር እነሱ ይሰጡኛል። አንቺ የጠላሽም ነገር ደግሞ እነሱ በጣም ይወዱታል፣ ይፈልጉታል። በፊት ለገንዘብ ነበር፣ አሁን ግን ሁሉም ነገር አለኝ። ስለዚህ ነው ካንቺ ያወጣሁትን ለማግኘት ነው የሚሄደው። ቻሉ ቁጫጭ ግን ተበር በስርዓት ያዋራሁት ግን እሱ ምንድነው የሚለው ሌሎች የሚወዱትን ነገር ለምን አሁን እነዚህ በኋላ ሴቶች ምናምን በጣም ነው እንትን የሚሉት ምናምን፣ አንቺ ለምን አትደርሹ፣ ለምን አትፈለግሽኝ ምናምን ነገር እንጂ ይሄ ስህተት ነው ብሎ የሚያስበው አይነት ሰው አይደለም። ስለዚህ እነሱ እንደዚህ ፈልገው ከሆነ አንቺ ይህ እንዴት ሊያምሽ ይችላል? አይ ታልተናል፣ ግን እሱ ምንድን ነው የእሱ በጣም ኦቨር ነው እንደውም በህክምና የሆነ እንትን ተደርጎ ምንድን ነው ቀለበት የሚደረግ ነገር አለ ከሆነና ከዚህ በላይ እንዳይሄድ ተጀመሪ ትክክል ነኝ ብሎ ነው የሚያስበው። እኔ እንትን ከጓደኛ ጋር ተሞካከርን ና እንደዚህ አይነት ነገር አለ ይላሉ። እርግጠኛ አይደለሁም ሲባል ሰፎል ስለዚህ አብራችሁ ሂዱና የሆነ የሚደረግ ነገር አለ ና ሂዳችሁ ብታማክሩ ምናምን ብላኝ ነበር። ነው ሳማክረው ፍቃደኝ አይደለም ማለት እሱ ትክክል ትክክለኛ ነገር እንዳለው ነው እንጂ ጥሩ ያልሆነ ነገር እንዳለ ስት ኖርማል ቀለበት ሳይሆን በህክምና አለ። የሆነ ሆስፒታል አለ ግን ስሙን በደንብ አላለቀም። እርግጠኛ አይደለም ግን አለ ይደረጋል እና ሳናግረው በሶማሊቱ ምኑ ምናምን የሚለው እና እኔ ደግሞ የመጨረሻ አማራጭ ሰላጣው እንጂ ሱ ትዳሪ መታት ፈልጌ ግን የማይሆን ነገር ስለሆነ ግዴታ ከጤና በላይ ምን ነገር የለ። በጣም ይከብዳል። ይህን አጭ ምናልባት ጸበዮን አስተካክሉ ህክምና ሚስተካከል ቢሆን ጥሩ ነበር፣ ግን እሱ ምንድን ነው እንትን ነው ፍቃደኛ አደለም። ትክክል ነኝ ብሎ ነው የሚያስበው። ገባ። አንድ ሰው ትክክል ነኝ ብሎ ካሰበ ደግሞ ከስተቱ መታረም አይችልም። ስለዚህ እኔና ሰው መለያየት ነው እንጂ አንድ መሆን አይችልም። ቢሆንም የሆነ ነገር አንተ ልክ አይደለም ሲባል ቆም ለማሰብ ማሰብ አለብህ ማሰብ አለብህ። ብዙ ሰው ካለ አሁን አጥፍቻለሁ አለጠፈው ራስን ትጠይቃለህ። ነገር የለም የፋዘሪም እንደዚህ ኑሯል። ስለዚህ ይቀጥላል። እሷ እኔም ተደርግ ምንም ችግር እንደሌለብኝ ኖርማል ነገሮችን ልነጋገር ሲባል ፈቃደኛ አይደለም። እሱ በዚህ አይነት ጉዳይ ከሆነ አይመጣም። ምናልባት በስራ የሆነ ነገር ብላችሁ ደውላችሁ ከመጣ ነው እ በዚህ ጉዳይ ራሱ አባቱን እንደዚህ ማዘራቸው ብለህ ለማውራት ትንሽ ማዘራቸው ያው ስራው መካኒክ ነው እንደነገርኩም፣ ግን ብዙ ጊዜ ስራ ሲጠፋው ደላልቻው በየቀኑ ነው የሚደውልለት። ይለጠፍ የለም የመንገድ ፖል ላይ ፖል ላይ ምናምን ግርማ ማሚ እናገናኛለን ምናምን፣ ይደውልለታል በየቀኑ፣ ይሄዳል። የሚሄደው ደግሞ ትልቅ ወፍራም፣ እነዚህ ትልቅ ሰዎች እነሱ ጋር ያገናኛል፣ ይሄዳል። በቃ ስራው መተኛት ከእነሱ ጋር ሂዶ የሆነ ቦታ መዝናናት ና በቃ፣ ቋሚ ስራ እሱ ነው መካኒክ ያልኩ ስራ አለው መካኒክ ነው እንዲባል ነው እንጂ ቋሚ ስራ ይሄኛ ነው ማለት ነው። እና አንድ ቀን በጣም ፈጥኖ ሲወጣ ከቤት ተደውሎለት ትንሽ ትቤሳማ ሆና፣ ተከታተልኩት ሲሄድ የሆነ ፔንሱ የሚገቡት በጣም ረጅም ሰዓት ቆዩ። እኔም ጠበቅኩት ማየት ስለፈለኩኝ፣ እርግጠኛ ለመሆን ከዛ በጣም ቆዩ። ሲወጡ በጣም ትልቅ ሰው እናቱ የምትሆን ሰው በጣም ወፍራው እና ትልቅ ሰው ነች፣ ማለት እንደዚህ የማጠበቃት ሴትዮ ማለት እናቱ ነው ምቱ እንጂ ትራሽ ሚስት በሆነ ፍቅረኛ አትሆን። ትልቅ ሰው ነች ወጣ እዚ ሲመስለኝ፣ እንደሱ ልጆች ሊኖሯት ሊሆን ይችላል ከትልቅነቷ ማለት እና ከሷ ሴትዮ ጋር ሲወጣ እና ከዛ በኋላ አብረን እንደማንሆን ስነግረው ምን እንደሆነ በቃ እንቀጥላለን። አየሁት ተከታተልኩት ለመወሰን ነው እንደሚያደርግ ትንሽ ትንሽ ከውስጥ ይፈራል ግን ምንድነው እርግጠኛ ሆነ ውሳኔ ለመውሰን እንትን ቻልኩ ለማለት ከሱ ለምን እንዲቆርጥልኝ በቃ አየው። ከዛ በኋላ እንለያይ እንደዚህ ደስ ታደርጋ ይቻላል ማለት አብረን እንቀጥላለን፣ አልፈታሽም መውለድ እንኳን ወይ በዚህ ግንኙነት ሲደረግ ያምሽ እንኳን ፋዘር እንዳደረጉት መርጌታ ጋር ሄደን ምናምን ልጅ እንወዳለን። እኔ ደግሞ እንደዚህ አይነት ነገር እምነቴ የማይፈቅድም በዚህ ጊዜ ደግሞ እንደዚህ አይነት ነገር ነው ይመስለኛል። እንደዚህ አይነት ነገር ያመልካሉ መሰለኝ ቤተሰቦች። ስለዚህ እንደዛ ሁኖ የምንወልደው ይላል። እኔ ደግሞ እንደዚህ ያልፈልግም። አሁን በቃ መለያየት ነው ፈልገው ከሱ ጋ ብዙ ነገሮችን አይቻሉ። ከሱ ምንም ጥሩ ነገር የለው ማለት፣ በዚህ እድሜው እናት ከምትሆን ሴት ጋር መተኛት በጣም ከባሉ። እነሱ ደግሞ እንደዚህ አይነት ነገር ነው ማለት ትልቅ ነገር ትልቅ ዕቃ ምናምን ነው እና ደስተኛ ያረካናል ደስተኛ ያረጋናል ብሎ የሚያስቡት ለዛ ነው። በየቀሉ እየደወሉ ና ምናምን ነው የሚሉት እነሱ እንደዚህ። ከብዙ ወንዶች ጋር ምናምን ስለሚሉ ትልልቅ ሴቶች ያው ሹገር ማሚስ ታውቃለት ስራቸው። እኔ ደግሞ በዛ ልክ ልሆንለት አቻለሁ ከሱ ውጭ ስለዚህ ያልተረዳዳሉ ለዛ ይመስለኛል። አሁን ከመጀመሪያ በኋላ መድኃኒት ይጠቀማሉ። ለምን እንደዚህ አይነት ሰው ካታውቀው ነው የገቦታውን ሳላውቀው ነው። እሱ በውጭ ነው እንጂ ውስጡ ምንድን ነው ዋነ የሚለው ነገር አላዩትም። ከዛ ማወቅ ስጀምር እራሴ መጠበቅ ጀምርኩና መድኃኒት ይጠቀማሉ። አይ ምንድነው ሳደርግ ስለሚያመኝ ባቺ እንኳን እንደዚህ ከኔት ተወስዶ ወደ ወዳንቺ ይገባሉ። ልጅ እንወልዳለን። ምንድነው እሱ ሲያደርግ ሲያመኝ፣ ካንቺ ጋር ባላደርግም ከሌሎች ጋር አደርጋለሁ። ግን የምወልደው ልጅ እንደዚህ መውለድ እችላለሁ። ገባሁ እንጂ አልፈታሽ ነው። መፍታት አይፈልግም። ሚስት አለው እንዲባል ይፈልጋል። እንደዛ ነዋ ድርጊቱ። እኔ ሲያደርግ ከእሱ ጋር ካመመኝ፣ አልፈልግም፣ ፍታኝ። አልፈታሽም፣ ልጅ መውለድም እንችላለን። በምን እንደዚህ ከሞስ ስታደርግ ካመመሽ ከኔ ተወስዶ ራንች በምርጌታ ይገባና ይሄ አሁን ዘመናዊ ሕክምና እንደሚባለው እንደዛ ይደረግ ተውት ያለሽ እንጂ አልፈታሽም። ማድረግ ከልፈለሽ ደግሞ ይሄ ሌሎች ጋር አደርጋለሁ ማለት እንደ ቋሚ ስራው ነው ነው፣ ምንም አይመስልም እሱ በፊት ድሮም አለ። በእነሱ ግዜ ማለት ማለት ባህላዊ መርጌቶች ምናምን የሚባሉ ጠንቋዮች። አሁን ለምሳሌ ከኔ ከባለቤቴ ዘርፍሬ ይወሰድና ወደ እኔ ይገባል ማለት እሱን የሚያደርጉት ደግሞ ዶክተሮቹ እንደሚያደርጉት ጠንቋዮቹ ማለት ነው። አዎ፣ ለምሳሌ እኔም ያልፈለኩት ለዛ ለነገ ልጄ አስባለሁ ያልከው ትናንት መጀመሪያ ላይ እንዳወራ ነው። እሱ አሁን በዛ ስለ ትውልደ ይመስለኛል። ይህ አሁን እቃው ከሰው ይወጣ ያለው አሁን እኔም እንደዛ ቢደረግ የሆነ ነገሩ ከሰው ይወጣ ሊሆን ይችላል፣ ከሰው ባህሪ ሊሆን ይችላል። ብቻ የሆነ የሚታይ ነገርም ወይ ታይ ነገር ሊፈጠር ይችላል። ስለዚህ እኔ እሱን አሁን ፈልቀው መላየት ነው እንጂ ከሱ ጋር አንድ ላይ መሆን አልፈልግም። ስለኔ በጣም ብዙ ጊዜ ቁጭ ብያው አማክሬዋለሁ። አሁን ወደ እናንተ የመጣሁት የመጨረሻው አማራጭ ሰላጣው የሆነ እንድትረዱኝ የሆነ ውሳኔ ላይ እንድደርስ እንድታግዙ ነው።